አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ እና የተከበራችሁ ይቻላል የተከታታዮች እንደት ናችሁ? ከ አልሐምዱሊላሂ ረቢል አለሚን ዛሬ እንግዲህ ብዙዎችን አነጋጋሪ የሆነው ፓስፖርትና ኢቃማ ማለት ነው። ስለዚህ ጉዳይ ላወራ ነው የመጣሁት። በነገራችን ላይ ያው እኔ እስኪ ላሳያችሁ፣ ፓስፖርት ምን ጥቅም ላይ ያለዋለ ፓስፖርት ማለት ነው ይሄኛው ያው ሳውዲ መጀመሪያ ጊዜ የገባሁበት ማለት ነው፣ ጠለብ የሰራሁበት እሱ ነው። እንደውም ኢቃማ ድረስ አለ እንደምታዩት። የኔ ኢቃማ ነችቺ። እስኪ ምን ትላለች? ሰአዳ ሁሴን እና የድሮ ሆኖ በነገራችን ላይ የዛሬ ስንት አመት መሰላችሁ? የዛሬ አስራ ምናምን ዓመት ማለት ነው። የዛኔ የተሰራ ነው ይሄ የኢቃማው ይሄ እና ሰው ወጣ ያው ከጣለብ ስጣፋ ይሄና ኢቃማይ እና ፓስፖርት የሚይዥ የመጣሁት የወጣሁት እላችኋለሁኝ። ያው የወጣሁበት ምክንያቱም በጣም ከባድ ነበረ። ሰውዬው በጣም ነበረ ከባድ ነበር፣ ባለጌ ነበር እና እንደዚህ ሀታ እኔን ራሱ ልክ በፊት ባሪያ እንደሚገዛው አለ አይደለም ገዝችሻለሁኝ እስከ ማለት ድረስ ነበረ። ያኔ ው በደው ናቸው። ከሀይል ወደዛ አጅፋር የምትባለ ቦታ ነበር የደረሰኝ እና ታቋት ይሆናል ጠለብ የመጣችው እና አጅፋር የምትባለው ነበረ የገጠመኝና ያው በደዎች ናቸው። በጣም ሲበዛ ማለት ነው ከዱሮ ስጀምር ከዱሮ አስተሳሰባቸው አልወጡ ነበር ብያስባለሁኝ እና በቃ ልክ እኔን እንዴ ብሬን እኮ አውጥቼ ነው የገዛሁሽ ምናምን ይለኝ ነበረ ሰውየው ማለት ነው። እና በጣም ከባድ ነበረ። እንደዚህ አይነት ነገር ይላሉ እነሱ። ተውረፍ እስኪ ዝም ብለተኛ እና በጣም ከባዶች ነበሩ። ብቻ እንደማን እንደምንም ብዬ ወጣሁኝ ከዛ ቤት። አልሐምዱሊላ አላህ እስከፈቀደው ድረስ ሰራሁኝ። ከዛ በኋላ ወደ ኢትዮጵያ ስመጣ ደግሞ በፓስፖርቴ ያው በዚህ እኛው ይሄን ፓስፖርት እንትን አልኩኝ፣ ይሄን ፓስፖርት ማለት ነው አሳደስኩኝ። ከዛ አሳድሼ ስመጣ እንደምታዩት ሁሩጅ ኒሃያ እዚህም ተጽፎበታል። እዚህ ደግሞ ሁሩጅ ኒሃያ አስመጥቼ የመጣሁት ማለት ነው። ስለዚህ አሁን ሳዑዲ መግባት አልችልም ማለት ነው እና እዚህ ከመጣው ደግሞ ይሄንን ደግሞ ሁሩጅ ኒሃያ ተመቶበት የመጣውን ፓስፖርት ደግሞ አሳደስኩት ማለት ነው። እንደምታዩት ቁልጫ ላይ ደግሞ አዲስ ፓስፖርት አሁን በዚህ በሶስት ወር አካባቢ ነው አራት ወር አካባቢ ነው የተቀበልኩት ማለት ነው። ይሄንን አሳድ አዲስ አዲስ ነው እና ምን መሰላችሁ፣ እዛ ሳውዲ ብሆን ኖሮ ኢቃማ አሰራለሁ ወይስ አላሰራም የሚለው ነገር አንዳንድ ነገር ልበላችሁ ብዬ ነው። ቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራብ ማድረጋችሁን እንዳትረሱ እና ፓስፖርት በነገራችን ላይ ከጠለብ ቦታ ይዛችሁ መውጣት በጣም አሪፍ ነው፣ በጣም ይጠቅማችኋል። ለምን አሁን ላይ በፓስፖርት ቁጥሩን ስላልያዙ ኮፒውን ስላልያዙ በጣም እየተቸገሩ ያሉ ልጆች አሉ። ለማሰራት በጣም ፍላጎቱ ኑሯቸው፣ ግን ፓስፖርት ወይ ቁጥሩን አያውቁት ወይ ኮፒ የላቸው እና አሁን ላይ ፓስፖርት እያወጣችሁ ያላችሁ ልጆች ራሱ ፓስፖርታችሁ ቢጠፋባችሁ ኮፒውንና ቁጥሩን መያዛችሁ በጣም አሪፍ ነው ወላሂ እና እናንተ እንደዚህ በጠፋ ፓስፖርት ምናምን ስታሰሩ አሁን ላይ ወደ ሰላሳ ሺህ ብር ሆኗል በኢትዮጵያ ማለት ነው ከዛም በላይ ይጠይቁ ይችላሉ እና እንደዛ እያሉ እየጠየቁ ነው ፓስፖርት ለጠፋበት ማለት ነው። አራ አምሳ ሺ ብር ራሱ የከፈለች ልጅ አለች ብለውኛል። ያዋሉ ነው እኔ አላገኘኋትም ልጅቷን። እና አምሳ ሺ ብር ከፍላ የጠፋ ፓስፖርት አሰርታ ምናምን ሲያሉ እየተወራ ነበር። እና እስከዛ ድረስ ከዛ በላይ ሊያስከፍሉ ይችላሉ። እና ፓስፖርት መያዝ ከምንም በላይ ህይወት ነው፣ በአሁኑ ሰዓት ማለት ነው። እኔ እንደነገርኳችሁ አንድኛው ወደ ሳውዲ ገባሁበት፣ አንደኛው ደግሞ ከሳውዲ ወደ ኢትዮጵያ ገባሁበት አለቀ። ሌላ የተጠቀምኩበት ነገር የለኝም። እና አልሐምድላህ ለፓስፖርት ትልቅ ቦታ ሰጥታችሁ አሁንም ፓስፖርታችሁን ከእጃችሁ እንዳታወጡ። ከጠለብ ችግር ኑሮባችሁ እንዲሁ ዝም ብላችሁ ጠለብ አትጥፉ። ወላሂ አዲሶች በተለይ ማለት ነው። ግን እንደአጋጣሚ በጣም ከባድ ሁኔታ አጋጥሟችሁ የምጠፉ ከሆነ እንደምንም ብላችሁ ሰዎቹን ሲያስቀምጡ ተከታትላችሁ ፓስፖርታችሁን ይዛችሁ መውጣት አለባችሁ። ለምን ወደ ሀገርም ብትገቡ እንደዚህ። አሁን ዩ አሪፍ አጋጣሚ አሁን እንትን ኢቃማ እየተሰራ ያለው ፓስፖርታቸውን ለያዙ ልጆች ነው። ግን እኔ አሁን እዛ ሳውዲ ሁኜ በነበረ አሰራ ነበረ ኢቃማውን የምለውን ሳስበው እኔ እንጃ አሰራለሁ ብዬ አላስብም። ለምን ዋጋው በጣም በዛ። ሁለተኛ ደግሞ እዛ ብዙ አመት ኑራችሁ እሺ መታችሁ፣ እንደገና ደጋሚ ስደት ወደ ሳውዲ ልትገቡ ነው መልሳችሁ ወደ ስደት ልትሄዱ ነው። ገባችሁ እና ይሄ ነገር በጣም ከባድ ነው። እና አሁን ቅመሞች የምልላችሁ ፈልጌ ነው ኢቃማ እያሰራችሁ ወይም ደግሞ ልታሰሩ በጣም ግራ የተጋባችሁ ማለት ነው። ሳውዲ ላይ ኢቃማ ብታሰሩ አስራ አምስት ዓመት አስራ ሁለት ዓመት ቆይታችሁ እዛ አሁንም መልሳችሁ ኢቃማ ብታሰሩትም ከመዳም ቅመምነታችሁ አታልፉም። ማለት ያው ኢቃማ አሰረታችሁም የቤት ሰራተኛ ናችሁ፣ ሳታሰሩም የቤት ሰራተኛ ናችሁ። ሶ ይጠቅማችኋል ብዬ አላሰብም። የሚጠቅማችሁ ምንድን ነው ኢትዮጵያ መታችሁ መልሳችሁ ተመልሳችሁ ለመሄድ ማለት ነው። ለዛ ደግሞ እናንተ ይሄን የምታሰሩበትን ገንዘብ እስከ ሀያ ሺህ ፈጃል እየተባለ ነው። ጓደኛ ባለፈው ልታሰራ ፈልጋ ስትጠይቅ ወደ አስራ ምናምን ሺህ ነው ለእሷ የተባለው ማለት ነው። ለዛውም ከፊል ከፊሉ ምንም ሳይቀበላት በነፃ ሊሳ ሊያሰራላት ማለት ነው። ያው የምትሰራበት ሰው ስለሆነ ማለት ነው። እና እናንተ ከፊል ከውጭ ፈልጋችሁ ሊሆን ይችላል፣ ምናምን እነዚም ከፊሎቹ ገንዘብ ሊቀበሏችሁ ይችላሉ። ይህን ሁሉ ወጪ አውጥታችሁ ያው እዛው ከቤት ሰራተኛ አታልፉ፣ የምትሰሩት ነገር የለም። ስለዚህ ሳውዲ ላይ ታውቃላችሁ፣ ያው ኢቃማ ያለውም ኢቃማ የሌለውም እኩል ነው የሚኖረው። እንደውም የሚጨናነቁት ኢቃማ ያላቸው ናቸው። ለምን ኢቃማ ይበላሽብኛል፣ ይቃጠልብኛል ምናምን እያሉ በጣም ይጨናነቃሉ። እኔ ኢቃማ ያላችሁ እህቶች ስላሉኝ ነው። እና እንደውም ከሙታከሊፍ ጋር ከተገኛችሁ ምናምን እያሉ ሰዎቻቸው ስለሚያስፈራሯቸው ኢጃዛ ቤት እንኳን ትንሽ ቆይተው ነው ቶሎ ብለው ወደ ስራ ቦታ የሚመለሱት። እና ኢቃማ ሲኖራችሁ ይበልጥ መጨናነቅ ነው እንጂ ማሳደሻው ምኑ የምታገኙት ነገር የለም። እና በዚች እስከ ሀያ ሺህ ድረስ ይፈጃል ከተባለ እስከ ሀያ ሺህ እናንተ ካላችሁ ሪያል እኮ ነው፣ አስባችሁታል? ስንት እንደሚሆን ኢትዮጵያ እናንተ አስሉት እንግዲህ እና ኢትዮጵያ መታችሁ የተወሰነ ነገር ለእኔ የምትሉትን ነገር ወደ ከተማ ሄዳችሁ ቡቲክም ከፈታችሁ የሆነ ነገር የምትሰሩት ያሰባችሁትን እቅድ ሲንጀር ተምራችሁ የሆነ ጅልባብ ቤትም ከፈታችሁ ልብስ ቤት የህጻናት ልብስ ከፈታችሁ በጣም ትሰራላችሁ ሰው የሚነሳው ከዜሮ ነው በቀላል ነገር ነው ከፍ እያላችሁ እያደጋችሁ የምትሄዱት እና እስከ መቼ ሰው ሀገር ብዙ አመት እድሜያችሁን ታሳልፋላችሁ እና ይሄ ኢቃማ አሰርታችሁ ዘዋ ሰው ሀገር በስብሳችሁ ቅሩ አልላችሁም። ኢቃማ ማሰረት ምንም ከሰው ቤት መስራት አያላቀቃችሁም ውዶች። ይሄና በተወሰነ ነገር አላህ ነው የሚያውቀው እርዚቃችን የት እንዳለ። እና ኢትዮጵያ መጣችሁ ባላችሁ ገንዘብ የተወሰነ ስራ ጀምራችሁ እያደጋችሁ ከፍ እያላችሁ እያስፋፋችሁ ብትሄዱ ይሻላል እንጂ እዛ ኢቃማ አሰርታችሁ ብዙ አመት ኑሩ አልላችሁም። እኔም ብሆን እዩ። አሁን እኔ እንግዲህ ፓስፖርት ይዣን ነበረ እና ባልመጣ ኖሮ አሁን ሁሩጅ ኒ ሀያ መትችን የመጣሁት አሻር አለብኝ። እዛ በሆን ኖሮ ግን አሰራለሁኝ ብዬ ሀሳቡ የለኝም አላሰራም። ገባችሁ? ለምን ባሰራም፣ የሳውዲን ኑሮ አውቀዋለሁ። እስከ መቼ ሰው ቤት ተቀጥራችሁ እየሰራችሁ ትኖራላችሁ? የራሳችሁን ህይወት መኖር አለባችሁ፣ አደለ? ስለዚህ ኢቃማ ኖራችሁ ማለት ደግሞ የራሳችሁን ኑሮ ትኖራላችሁ ማለት አይደለም። ቢያንስ ኢትዮጵያ መጣችሁ ነው ወደ ሳውዲ ተመልሳችሁ ለመሄድ የሚያገለግላችሁ ቤተሰብ ለማየት እንጂ እንደዚህ ከዚህ በላይ እንግዲህ የተለየ ጥቅም አለው ብዬ አላስብም። ምንም የምትሰሩት የተለየ ነገር የለም እና የአረብ ሀገር ደግሞ እንግዲህ ኢትዮጵያ መጥታችሁ ቤተሰብ አይታችሁ ድጋሜ ስደት መሰደድ ካለባችሁ ወደ ሌላ ሀገራቶች ቀየራ አድርጋችሁ መሄድ ትችላላችሁ። ደግሞ እርዚቃችሁን ፈልጉ ተብለናል። አንድ ቦታ ላይ ዝም ብለን ተጠምጥመን ብዙ አመት ከምንቆይ ምናልባትም እርዚቃችን ሌላ ቦታ ሆኖ ሊሆን ስለሚችል ቀየራ አድርገን ቦታውን ብንሰራ ይሻላል እንጂ አንድ ሀገር ላይ በቃ ብዙ አመት እድሜያችንን ባንፈጅ ጥሩ ነው። ብዙ ያልወለዳችሁ ብዙ ያላገባችሁ፣ በቃ እድሜያችሁ በጣም የተቃጠለ ልጆች አላችሁ፣ እና አገራችሁ ገብታችሁ ባላችሁ ገንዘብ ስራ ጀምራችሁ ስሩ ነው የምለው እንጂ እዛው ኢቃማ ሰርታችሁ እድሜያችሁ ሙሉ ጨርሱ ብዬ አላምንም። እስከ መቼ ስደት እና ይህን ሀሳብ ያላችሁ እንግዲህ የእኔ ሀሳብ ነው። ብዙ ልጆች የምጠይቁ ልጆች አላችሁ፣ ላሰራ ወይ ላሰራ ወይ እና አሰሩ ብዬ አልመክርም። እድሜያችሁን አትፍጁ። አገራችሁ ግቡ፣ አግቡ፣ ውለዱ። የኑሮ ሁኔታ እንደ ሰው እንደሚኖረ ትኖራላችሁ። ያው የሰላሙ ሁኔታ ነው የሰላሙ ሁኔታ ደግሞ፣ ወደዚህ ወደ ሰሜን ወሎ ነው እንጂ ወደ ሌላ ቦታ ያው ደህና ነው እና ሌላ ቦታ ቀየር አድርጋችሁ ትኖራላችሁ ላችሁ አለ። ውዶችዬ፣ ለዛሬ ያለኝ ቪዲዮ ይሄንን ይመስል ነበር። ከወደዳችሁት ላይክ፣ ሸር፣ ሰብስክራብ ማድረጋችሁን እንዳትረሱ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ